ውድ ተመልካቾች፣ ለዘመናት የጸለዩት ጸሎት መልስ ያላገኘ፣ በልጅ እጦት ልባቸው የተሰበረ፣ የወራሽ ናፍቆት እንቅልፍ የነሳቸው ሁለት ቅዱሳን ጥንዶችን ታውቃላችሁ? ሁኔታቸው በተወሰነ መልኩ ቢለያይም በአንድ መራራ እውነት ግን ይመሳሰላሉ። ሁለቱም የልጅ ያለህ የሚለው ጥሪ፣ የትውልድ መቀጠል ስጋት፣ በዘመድ ወዳጅ ፊት የሚሰማቸው የሐፍረት ስሜትና ጥልቅ የተስፋ መቁረጥ አረንቋ ውስጥ ወድቀዋል። የመጀመሪያዎቹ ጥንዶች በእግዚአብሔርም በሰውም ዘንድ ባለጸጎች ቢሆኑም የቤታቸው ድምቀት በልጅ ሳቅ ሳይሆን በጸጥታ ተውጧል። ይህ ሁሉ ሀብት ለማን ይሆን የሚለው ጥያቄ የዕለት ተዕለት ስቃያቸው ነበር። ጸሎታቸው ሰማይ ደርሶ መልስ ያጣ መሰላቸው። ሁለተኞቹ ጥንዶች ከንጉሳዊ ወገን ቢሆኑም የዘራቸው ቅርስ የሆነው መካንነት ግን ከባድ ሸክም ሆኖባቸው ነበር። የቤተ መቅደሱ ደጃፍ በእንባቸው ረጥቧል። የጸሎት ቤታቸው በሰቆቃ ዋይታ ተሞልቷል። ጌታ ሆይ ለምን ታውከን የሚለው ጩኸታቸው የዘውትር ልመናቸውም ነበር። የተስፋቸው ጮራ ሊፈነጥቅ ጊዜው ደረሰና፣ በዚህ ሁሉ የልብ ስብራትና የዘመናት ጸሎት ውስጥ ለነበሩት ቅዱሳን ጥንዶች የጨለማው ዘመን ማብቂያ፣ የብርሃን ንጋት መቅደድ፣ የፍጥረት ሁሉ የደስታ ቀን የሆነች የተስፋቸው ፍሬ፣ የአዲስ ኪዳን መጀመሪያ፣ የዓለም ሁሉ መድኃኒት እናት የምትሆን ሕፃን በሕይወታቸው ተከሰተች። ልደቷ ለዓለም ሁሉ አዲስ ልደት ነበር። ግን ይቺ ሕፃን ማናት? የልደቷስ ምስጢር ምንድነው? እንዴትስ የዘመናት የጸሎት መልስ የትንቢት ፍጻሜ ሆነች? የመምጣቷስ ፋይዳ ለቀደሙት ትውልዶችና ለእኛ ምንድነው? ለእነዚህና ለመሳሰሉት ጥያቄዎች ልብን በሚያረካ ትንታኔ መልስ እዤላችሁ ቀርብ ያለው እስከ ቪዲዮ ፍጻሜ አብራችሁን ብትቆዩ የምታገኙት መንፈሳዊ እውቀት እንጂ የምታጦት ጊዜ አይኖርም። ይህ የዘመናትን ጨለማ የገለጠው የቅድስት ድንግል ማርያም የልደት ታሪክ ነው። በጥንታዊቷ ኢየሩሳሌም የእምነትና የጸሎት ከተማ ጴጥርቃና ቴክታ የተባሉ ቅዱሳን ባልና ሚስት ይኖሩ ነበር። በእግዚአብሔር የሚያምኑ የተወደዱ ጻድቃንና ደጋግ ሰዎች፣ በሰውም በእግዚአብሔርም ዘንድ የበቁ ባለጸጎች ነበሩ። ነገር ግን ከታላቅ ሀብታቸውና ከፍጹም ፍቅራቸው ባሻገር ቤታቸው በማይነገር ሀዘን ተሞልቷል። የሚወርሳቸው ልጅ አልነበራቸውም፤ መካን ነበሩ። የዘራረጋቸው እዚህ ላይ የሚቆም ይመስላል። አንድ ቀን ጰጥሪቃ በከባድ ተስፋ መቁረጥ ቴክታን እንዲህ አላት። እህቴ ሆይ ይህን ሁሉ የሰበሰብነውን ገንዘባችንን ምን እናደርገዋለን? የሚወርሰን ልጅ የለን። አንቺም መካነሽ፣ እኔም ከአንቺ በቀር ሌላ ሴት አላውቅም። እርሷም ልቧ በሐዘን ቢታመምም በጽኑ መንፈስ መለሰችለት። ወንድሜ ሆይ አምላከ እስራኤል ለእኔ ልጅ ቢነሳኝ፣ አንተም እንደኔ ሆነ ትቀራለህ። ከሌላ ደርሰህ ውለድ እንጂ እርሱ ግን በድንጋጤ እንዲህ አለ። እንዲህ ያለ ነገር እንኳን ስላደርገው በልቦናዬ እንዳላሰብኩት አምላከ እስራኤል ያውቃል። ያን ጊዜ ቴክታ በዓይኖቿ ውስጥ ምስጢራዊ ብርሃን እየታየ በለሆሳስ እንዲህ አለች፣ አምላከ እስራኤል የሚያደርገውን የሚያውቅ የለም። ትናንትና ማታ በህልሜ ነጭ ጥጃ ከማኅፀኔ ስትወጣ፣ ያችም ነጭ ጥጃ ሌላ ጥጃ ስትወልድ፣ እንዲሁ እስከ ሰባት ትውልድ ድረስ ሲዋለዱ አየሁ። ሰባተኛይቱ ሰባተኛይቱ ጨረቃን ስትወልድ፣ ጨረቃዋ ፀሐይን ስትወልድ አየሁ። አለችው። ይህ አስገራሚ ህልም ምን ይሆን ምስጢሩ! የጸሎታቸው መልስ ወይስ ወደማይታወቅ የትውልድ ሰንሰለት የሚጠቁ ማስደንጋጭ ጥሪ? የታሪኩስ መጀመሪያ ይህ ሆንን? ንጋት ላይ የጴጥሪቃ አእምሮ በሚስቱ ሰማያዊ ህልም ተጨንቆ ነበር። ጊዜ አላጠፋም። ወዲያውኑ የህልም ምስጢር ወደሚፈታ ጠቢብ ሰው ዘንድ አመራ። የቴክታን ራእይ እያንዳንዱን ነገር ዝርዝሩን፣ ምልክቱን ሳይቀር አስረዳው! ጠቢቡም! አይኖቹ የሩቅ ዘመን ጭጋግ ውስጥ የሚመለከቱ ይመስላል። በዝምታና በትኩረት አዳመጠ። ቃላቱ በዘመናት ጥበብ የታሸጉ ይመስላሉ። የጴጥርቃ ልብ በፍርሃትና በተስፋ ትርታ ይመታል። የዚህ እንግዳ ሕልም ፍቺ ምን ይሆን? የህይወታቸውን መርከብ ወዴት አቅጣጫ መራት ይሆን? በመጨረሻም ጠቢቡ ከረጅም ዝምታ በኋላ፣ ድምፁ በክብደትና በሚስጥር ተሞልቶ እንዲህ አለ እግዚአብሔር ወሰን በሌለው ምህረቱ አይቷችኋል፣ ወደ ራሱ ማዕድ ጋብዟችኋል። ሰባቱ ነጫጭ ጥጆች ሰባት ሴት ልጆችንና የልጅ ልጆችን እንደምትወልዱ የሚያሳዩ ናቸው። ከሰባተኛው ትውልዳችሁ የምትወለደው ጨረቃ ከሰው የበለጠች ከመላእክት የከበረች ልዩ ፍጥረት ከቤታችሁ እንደምትወጣ ተጠቁማለች። የተባረከች ነፍስ ከእናንተ ዘር ትገኛለች። ነገር ግን ስለ ፀሐዩ ነገር ሚስጥሩ ለእኔ አልተገለጠልኝም። ጥልቅና የማይደረስበት ሆኖብኛል አላቸው። የፀሐዩ ነገር አለመታወቁ በጴጥርቃ ልብ ውስጥ የስጋት ጥላት አለበት። ይህ ያልተፈታው የሕልሙ ክፍል ምን ይዞ ይመጣ ይሆን? የደስታ ወይስ የሀዘን መልእክት? ጴጥርቃ ልቡ በአንድ በኩል በአድናቆትና በአክብሮት፣ በሌላ በኩል ደግሞ በማይታወቅ ፍርሃት ተውጦ ወደ ቤቱ ተመለሰ። የሰማውን ሁሉ ለቴክታ ነገራት። እርሷን በዝምታ አዳመጠችው። ካንደ በቷ የወጣው ብቸኛ ቃል የእስራኤል አምላክ የሚያደርገውን ማን ያውቃል የሚል ለስላሳ በእምነት የተሞላ ቃል ነበር። ከዚያም ተአምሩ መገለጥ ጀመረ። ቴክታ ጸነሰች፣ በዘጠነኛውም ወርዋ ሴት ልጅን ወለደች። ስሟንም ሄሜን ብለው አውጡላት። ትንቢቱ መንገዱን ጀምሮ ነበር። ሄሜን አደገች፣ ለአካለ መጠን ስትደርስም ተዳረች። እርሷም በተራዋ ሴት ልጅን ወለደች፣ ስሟንም ደርዲ አሉ። የጊዜው መጋረጃ ሲገለጥ የደርዲ ተራ ደረሰ። እርሷም ቶና የተባለች ልጅን ወለደች። ቶናም በራሷ ጊዜ ሲካርን ወደዚህ ዓለም አመጣች። ሲካር የሴትና እናት ሆነች። ሴትናም በተራዋ ሄርሜላን ወለደች። እናም ሄርሜላ በዚህ የተቀደሰ የትውልድ ሰንሰለት ውስጥ ስድስተኛዋ ሆና በፈጣሪ እቅድ ውስጥ ቁልፍ ሚና የምትጫወተውን ልጅ ወለደች። ስሟንም ሐና አሏት። እያንዳንዱ ልደት የእግዚአብሔርን የማይታወቅ ጥበብና የተስፋውን ቃል ኪዳን እያረጋገጠ ታላቁን ቀን ያቀርብ ነበር። የጴጥርቃና የቴክታ ቤት በዘመናት ውስጥ የተዘረጋው የጸሎታቸው መልስ መገለጥ ጀምሮ ነበር። ነገር ግን የሕልሙ ሙሉ ፍቺ፣ በተለይም የፀሐዩ ምስጢር አሁንም በጊዜ መጋረጃ ውስጥ ተሰውሯል። ጴጥርቃና ቴክታ በአንድ በኩል ወንዶች ልጆች ቢባረኩም የእነዚህ ልጆች ታሪክ ግን በትንቢት ያልታጀበ፣ በሱባኤ ያልተቆጠረ፣ በታላቁ የትውልድ ሐረጉ ውስጥም ሳይጻፍ የቀረ ሆኗል። ሐና ግን የተለየች ነበረች። በሥርዓትና በጸጋ አደገች። ለትልቅነት ስትበቃ አካለ መጠንም ስትደርስ ከቅዱስ ዳዊት የንጉሥ ዘር ከሆነው መጻሕፍት እንደሚመሰክሩት ከቅዱስ ኢያቄም ጋር ትዳር መሠረተች። ኢያቄምና ሐና በፍቅርና በእምነት የተሳሰሩ ቢሆኑም ጥልቅና ስር የሰደደ ሀዘንን ይጋሩ ነበር። ልክ እንደቀደሙት ትውልዶች እነርሱም ልጅ አልባ ነበሩ። የቤታቸው ጸጥታ በልጅ ሳቅ ያልተሰበረ የልብ ስብራታቸውን የሚያሳይ ነበር። ቀን በቀን ወደ እግዚአብሔር ቤት ይሄዳሉ ልባቸው በሐዘን ከብዶ ጸሎታቸው በናፍቆት ተሞልቶ እንባቸው እንደ ጅረት ይፈስ ነበር። የሥቃያቸውን ጥልቀት አስቦት ኢያቄም እንዲህ እያለ ይጮሃል። አቤቱ ጌታዬ፣ የአባቶች የእስራኤል አምላክ፣ እኔ ባሪያህ እለምንሃለሁ፣ አትጣልኝ፣ አትናቀኝ፣ ጸሎቴን ስማ፣ ፍቃዴን ፈጽምልኝ። ለአይኔ ማረፊያ ለልቤ ተስፋ የሚሆን የተባረከ ወንድ ልጅ ስጠኝ። ድምፁ በቤተ መቅደሱ ግድግዳዎች ላይ እያስተጋባ የልቡን ጥልቅ ምኞት ይገልጣል። አናም በበኩሏ ድምጿ በእንባ እየታፈነ እንዲህ ስትል ትለምናለች። አቤቱ ጌታዬ፣ የአባቶች የእስራኤል አምላክ እኔ ባሪያህ እለምንሃለሁ ስማኝ፣ ለአይኔ ማረፊያ ለልቤ ተስፋ የምትሆነኝ የተባረከች ሴት ልጅ የማህፀኔን ፍሬ ሰጠኝ። ቃላቶቿ እየተሰባበሩ ወደ ሰማይ ይወጡ ነበር። አንድ ቀን በጸሎት ላይ ሳሉ የሐና አይኖች ከልጆቿ ጋር በደስታ በምትጫወት ርግብ ላይ አረፉ። ያ ትዕይንት የልቧን ቁስል እንደገና ቀሰቀሰው፤ አዲስ የሐዘን ማዕበል አጥለቀለቃት። አቤቱ ጌታዬ ብላ ምርር ብላ ለቀሰች፤ ድምጿ ይሰባበራል። ለዚህች ግዕዛን ለሌላት እንስሳ ልጅ የሰጠህ አምላክ ምን ነው ለእኔ ልጅ ነሳኸኝ? ልመናዋ የተስፋ መቁረጥና የጥልቅ ናፍቆት ድብልቅ ነበር። የእነዚህ ቅዱሳን ልብ የሚሰብር ጸሎት ሰሚ ያገኝ ይሆን? የትውልድ ሰንሰለቱ እዚህ ላይ ይቋረጥ ይሆን ወይስ የእግዚአብሔር ምላሽ በቅርብ ጊዜ ውስጥ ይገለጥ ይሆን? የኢየሩሳሌም ሰማይ የነዚህን ሁለት የተሰበሩ ልቦች ጩኸት ሰምቶ ይሆን? ጊዜ ብቻ ነበር ይህንን ምስጢር ሊፈታው የሚችለው። እናም እነሱም ተስፋ ሳይቆርጡ በእምነት መጸለያቸውን ቀጠሉ። ልባቸው በማይናወጥ ተስፋ ተሞልቶ የእግዚአብሔርን ምሕረት ይጠባበቁ ነበር የነገው ቀን ምን ይዞ እንደሚመጣ ሳያውቁ፣ አይኖቻቸውን ወደ ሰማይ አንጋጠው የጸሎታቸውን ፍሬ እስኪገለጥ ድረስ በጉጉት ይጠባበቁ ነበር። በናፍቆት ልባቸው እየተቃጠለ ኢያቄምና ሐና ወደ ሊቀ ካህናቱ ዘካርያ ዘንድ ሄዱ። በተሰበረ መንፈስና በተስፋ በተሞላ ልብ በፊቱ ቆመው ይህንን የተቀደሰ ቃል ኪዳን ገቡ። ናቤቱ ጌታችን ሆይ አሉ፣ በጋራ ድምፃቸው፣ በሐዘንና በቁርጠኝነት እየተንቀጠቀጠ። ወንድ ልጅ ብንወልድ ተምሮ እግዚአብሔርን አገልግሎ እንዲኖር እንሰጣለን። የሕይወት ውስጥ እንፋስ ሁሉ ለፈጣሪው አገልግሎት እንዲውል እናደርጋለን። ሴት ልጅም ብንወልድ ውሃ ቀድታ፣ መሶብ ወርቅ ሰፍታ፣ መጋረጃ ፈትላ፣ ካህናትን አገልግላ እንድትኖር እንሰጣለን። ንጽሕናዋና ቅድስናዋ በቤተ መቅደሱ ቅጥር ውስጥ እንዲያበብ እናደርጋለን ብለው ተሳሉ። ዘካርያስ በልባቸው ቅንነትና በእምነታቸው ጥልቀት ልቡ ተነክቶ እጆቹን ዘርግቶ ባረካቸው። እግዚአብሔር ጸሎታችሁን ይስማ፣ ስዕለታችሁን ይቀበላችሁ፣ የልቦናችሁን ሐሳብ ይፈጽምላችሁ። ቃላቱ እንደ ሰማያዊ ጠል በተስፋ የደረቁ ልቦቻቸው ላይ ያረፉ። በዚያች ሌሊት ሰማያት ራሳቸው ለጸሎቶቻቸው ምላሽ ለመስጠት የተከፈቱ ይመስል ነበር። ኢያቄምም ሐናም በተመሳሳይ ሰዓት አስደናቂና ከተፈጥሮ በላይ የሆኑ ራእዮችን አዩ። ዓለማት የተገለበጡ፣ መጋረጃዎች የተነሱ፣ የመለኮት ምስጢራት የተገለጡ መሰሉ። ኢያቄም በመጀመሪያ የራሱን አስደናቂ ራእይ ለሐና ወጋት። ድምፁ በአድናቆትና በፍርሃት ይንቀጠቀጥ ነበር። ሰባቱ ሰማያት እንደ መጋረጃ በፊቴ ተገለጡ አለ። ዓይኖቹ ያንን ሰማያዊ ትዕይንት በድጋሚ የሚያሳዩ ይመስላሉ። ከላይኛው ሰማይ ንጹሕ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየው አላት፣ ኢያቄም ለሚስቱ ይህ ወፍ ጌታችንና መድኃኒታችን ኢየሱስ ክርስቶስን የሚያመለክት ነበር። ነጭነቱ የባህሪውን ንጽሕና፣ ከላይኛው ሰማይ መውረዱ የኢያቄምን ባህሪ ባህሪው እንዳደረገ ለማሳወቅ ነበር። ሰባቱ ሰማያት የተባሉት ደግሞ የጌታችን ልዩ ልዩ ባህርያት ናቸው። ምልአቱ፣ ስፋቱ፣ ርቀቱ፣ ልዕልናውና እበዩ እንዲሁም መንግሥቱ ናቸው። ከዚያም ሐና በለሆሳስና በምስጢራዊ ሹክሹክታ የራሷን ሰማያዊ ገጠመኝ አጋራችሁ። እኔም እኮ አየሁ አለች። ድምጿ በቅዱስ ፍርሃት የተሞላ ነበር። ኢያቄም ምን አየሽ ሲላት ነጭ ርግብ መታ በራሴ ላይ ወርዳ ከዚያም ከራሴ ላይ ደግሞ በጆሮ ገብታ በማህጸኔ ስትተኛ አየሁ ብላ መለሰች። ይህች ርግብም እመቤታችን ቅድስት ድንግል ማርያምን የምትወክል ነበረች! ነጭነቷ ንጽሕናዋን ቅድስናዋንና ድንግልናዋን ያመለክታል። ርግቧ በራሷ ላይ ተቀምጣ ከራሷ ወርዳ በጆሮዋ ገብታ በማኅፀኗ ማደሯ ብሥራተ ገብርኤልን በጆሮዋ ሰምታ መቤታችን ጌታችንን መፀነሷን የሚያበስር ጥልቅ ትንቢት ነበር እነዚህ ጥልቅና ትርጉም ያላቸው ራእዮች የታዩት በሐምሌ 30 ቀን ነው ያች ለሊት ተራ ለሊት አልነበረችም የሰማይና የምድር መገናኛ የትንቢት መጀመሪያ የታላቅ ተስፋ ንጋት ነበረች በኢያቄምና በሐና ልብ ውስጥ ፍርሃትና ተስፋ ግራ መጋባትና መለኮታዊ መረዳት ይፋለሙ ነበር። ይህ ሁሉ ወዴት ያመራን ይሆን? በተጋሩት ራእይ ኃይል ልባቸው ተሞልቶ ኢያቄምና ሐና አንድ ታላቅና የተቀደሰ ነገር ሊፈጸም መሆኑን ተረዱ። የራእዮቹ ግርማና ሚስጥራዊነት ከሰው አእምሮ በላይ የሆነ መለኮታዊ ጣልቃ ገብነት እየተከናወነ መሆኑን አበሰራቸው። ወዲያውኑ ሥጋዊ ግንኙነት ከመፈጸም ተቆጥበው ሙሉ እምነታቸውን በእግዚአብሔር ፍቃድ ላይ አኖሩ። አዳምና ሔዋንን ብዙ ተባዙ ምድርንም ሙሏት ብሎ ያዘዘ አምላክ በማለት በልቦናቸው አሰላሰሉ። ለኛስ ልጅ ይከለክለናልን? የቃል ኪዳኑ አምላክ ጸሎታችንን አይቶ ዝም ይለናልን? ተባባሉ። በዚህ እምነት ለሰባት ሙሉ ቀናት በአልጋና ምንጣፍ ተለያይተው ለየብቻቸው በጸሎትና በሱባ የቆዩ። እያንዳንዷ ቀን በተስፋና በጉጉት የተሞላች ግን ደግሞ በትንሽ ስጋት የተከበበች ነበረች። የሰማይ አምላክ ምላሽ መቼና እንዴት ይመጣ ይሆን በሚል በሰባተኛው ቀን የነሐሴ ወር ሲጠባ አዲስ ንጋት አዲስ ተስፋን ይዞ ብቅ አለ። ፀሐይ የንጋቷን ወርቃማ ጨረሮች በኢየሩሳሌም ላይ ስትረጭ፣ አንድ መልአክ በድንገት በሐና ፊት ተገለጠ። የክንፎቹ ብርሃን ክፍሉን አጥለቀለቀው። ከሰው ዓይን በላይ የሆነ ግርማና ሞገስ ነበረው። ሐና በፍርሃትና በአድናቆት ተዋጠች። የሰማይ መልእክተኛውም ድምፁ እንደ ንጹሕ የውሃ ጅረት፣ ግን ደግሞ ሥልጣን የተሞላበት ሆኖ እንዲህ አላት። ከሰው የበለጠች ከመላእክት የከበረች ዓለም ሁሉ ተሰብስቦ ቢመዘን አንድ የራስዋን ጸጉር የማያህል ደግ ፍጥረት ትወልዳላችሁና ዛሬ በስጋ ተገናኙ። ይህ የጌታ ፍቃድ ነው አላት። የመልአኩ ቃላት እንደ ነጎድጓድ ድምፅ ግን ደግሞ እንደ ጣፋጭ ማር በሐና ጆሮ ውስጥ አስተጋባ። የዘመናት ፍርሃቷ በተስፋ ተተካ። የዓመታት ጭንቀቷ በእምነት ተወገደ። ሰባት ቀናት የፈጀው መጠበቅ፣ የጸሎትና የትዕግስት ጊዜ ፍሬ ሊያፈራ ሆነ። እናም በእግዚአብሔር ፍቃድ በመልአኩ ብስራት በዚያች እሁድ ዕለት በኦሪት ስርዓት ባልና ሚስት ለመገናኘት ልማድ በነበረበት ቀን እመቤታችን ቅድስት ድንግል ማርያም ተጸነሰች። ያች ቅጽበት የዘመናት ትንቢት ፍጻሜ ያገኘባት የዓለም ድኅነት የተጀመረባት የሰማይና የምድር ታሪክ የተለወጠባት ታላቅ ቅጽበት ነበረች። የኢያቄምና የሐና ቤት ከእንግዲህ የሐዘንና የናፍቆት ሳይሆን የመለኮታዊ ተስፋና የተአምራዊ ጽንስ ማደሪያ ሆነ። የመጀመሪያው መጋረጃ ተገፎ የንጋት ብርሃን መፈንጠቅ ተጀምሮ ነበር። ነገር ግን በዚያች ቅድስት ቀን እመቤታችን በተጸነሰችበት ዕለት የሰማይ ደስታ በምድር ሲያንጸባርቅ በሌላ በኩል ደግሞ የጨለማ የቅናት ዘር በአንዳንድ አይሁድ ልብ ውስጥ መብቀል ጀመረ። ብርሃን ባለበት ሁሉ ጥላ መኖሩ አይቀሬ ነውና፣ የጦሊቅ ልጅ የሆነው ሳሚናስ የሚባል አንድ ወጣት በአጎቱ በኤዶቅ ቤት በድንገት ሞተ። ታላቅ ሐዘን በቤተሰቡ ላይ ወረደ። ዘመድ አዝማድ ተሰብስቦ ሊቀብሩት አልጋ ይዘው ሲሄዱ ከመንገድ ዳር አስከሬኑን አሳረፉት። የሟቹ እናትና አባት ልባቸው በሐዘን ተሰብሮ እንባቸው እንደ ጅረት ይፈስ ነበር። ሐና የሳሚናስ የአጎት ልጅ ነበረችና ይህንን አሳዛኝ ዜና ስትሰማ ልቧ በሐዘን ተመታ። ለማልቀስና ቤተሰቦቿን ለማጽናናት ወደዚያ አመራች። ስትደርስም ዘመዶቿ ሁሉ ተሰብስበው በከፍተኛ ዋይታና ለቅሶ ሲያነቡ አገኘቻቸው። የሐናም ልብ ከነርሱ ጋር አብሮ አነባ። እየዞሮች ከነርሱ ጋር ሆና ስታለቅስ በድንገት ሳታስበው ጥላዋ በዚያ በተገነዘው ሕይወት በሌለው በሳሚናስ አስከሬን ላይ አረፈ። በዚያች ቅጽበት ያልተጠበቀ የማይታመን ነገር ተከሰተ። የሞት ዝምታ ተሰበረ። ሳሚናስ መግነዝ ፍቱልኝ ሳይል፣ ምንም የሰው እርዳታ ሳይጠይቅ ብድግ ብሎ ተነሳ። አይኖቹ፣ ቅድም የሞት ላይ ያረፈባቸው፣ አሁን በሚያስደንቅ ብርሃን ያበሩ ነበር። በዙሪያው የነበሩት ሰዎች በፍርሃትና በመገረም ተዋጡ። ትንፋሻቸው ደርቆ፣ አይኖቻቸው ከማመን በሚከብድ ሁኔታ ፈጠጠ። ሳሚናስም፣ ድምፁ በኃይልና በግርማ ተሞልቶ እንዲህ ሲል ጮኸ ስብሐት ለኪ ማርያም እሙ ለፀሐይ ጽድቅ፣ ለአብ ሙሽራው፣ ለወልድናቱ ለመንፈስ ቅዱስ ጽርሃ ቤቱ፣ ተፈስሂ ደስ ይበልሽ ብሎ በዚያች ገና ያልተወለደችውን ነገር ግን በማኅፀን የተሸከመቻትን ሐናን እያመለከተ በፊቷ በታላቅ አክብሮ ትሰገደላት። በዚያ የነበሩት አይሁድ ከድንጋጤያቸው መለስ እንዳሉ በግርምትና በማይታመን ስሜት ሳሚናስን ከበቡት። ምን ነው? ምን ነው? ሳሚናስ ምን አየህ? ምን እየተናገርክ ነው? ከሞት የተነሳው አንተ ነህ ወይንስ ሌላ መንፈስ በአንተ ውስጥ አድሮ ነው? ብለው ጠየቁት። እርሱም ፊቱ በሰማያዊ ብርሃን እያበራ በጽኑ ድምፅ መለሰላቸው ከዚች ካህና ማኅፀን የምትወለደው ሕፃን ሰማይና ምድርን የጥልቁን አየር የፈጠረውን አምላክ ትወልዳለች። መላእክቱ ሁሉ የህችን ሕፃን ሲያመሰግኗት ሲሰግዱላት ሰማኋቸው። እኔንም ከሞት ያስነሳችኝ፣ የፈወሰችኝ፣ ያዳነችኝ እርሷ ናት አለ ሳሚናስ። ይህንን ሲሰሙ የአንዳንዶቹ ልብ እንደ ድንጋይ ጠጠረ። ይህንን ግልጽ ተአምር ለማመን አልፈለጉም። በል በል ተዋው፣ ተዋው፣ ሰማነህ፣ ሰማነህ አሉት በድምፃቸው ውስጥ የጥርጣሬና የንቀት ቃና እየታየ፣ ከዛች ቅጽበት ጀምሮ በልባቸው ውስጥ የቅናት እሳት መፋፋም ጀመረ። የተገለጠው ብርሃን የልባቸውን ጨለማ ይበልጥ አጋለጠው። የሳሚናስ ምስክርነት ለእነርሱ የደስታ ሳይሆን የምቀኝነትና የጥላቻ ምክንያት ሆነ። ታላቁ ተአምር መጀመሪያ በተመሳሳይ ሰዓት የጥላቻውን መነሻ ሆነ። ያን ጊዜ አይሁድ ልባቸው በምቀኝነትና በስጋት ተሞልቶ እነ ዳዊት እነ ሰለሞን አባቶቻቸው አርባ አርባ ዓመት እንደ ሰማ አቅልጠው እንደ ገል ቀጥቅጠው ገዙን። ከሐና ማህፀን የሚወለደውም ሕፃን እንዲሁ ሊገዛን ነውን? ይህ መቼም ቢሆን አይሆንም ብለው በልባቸው ክፉ ማሰብ ጀመሩ። ገና ሳትወለድ የንጽሕናዋን ብርሃን ሳያዩ የቅድስናዋ መዓዛ ሳይሸታቸው በእርሷ ላይ ክፉ መከሩ። ይቺ ሕፃን ብትወለድ፣ ሥልጣናችንን ትቀማናለች፣ ክብራችንን ታሳጣናለች በማለት ገና በማህፀን እያለች ሊገሏት አሰቡ። ንጹሕ ደም ለማፍሰስ የሰማይን እቅድ ለማጨናገፍ ተመኙ። የእግዚአብሔር ጥበቃ ግን ከክፎች ምክር ይልቃል። በዚያች አስጨናቂ ሰዓት የእግዚአብሔር መልአክ ለቅዱሳኑ ኢያቄምና ሐና ተገልጦ የአይሁድ የክፋት ምክር በልጃችሁ ላይ ጸንቷልና እነርሱ እንዳያገኟችሁ ተነሱና ወደ ሊባኖስ ተራራ ሽሹ አላቸው። እናም ኢያቄምና ሐና ልባቸው በሐዘንና በስጋት ቢታመምም በእግዚአብሔር ጥበቃ ታምነው በጨለማ ተሸፋፍነው ከትውልድ ሀገራቸው ተሰደዱ። የሊባኖስ ተራሮች ከጠላቶቻቸው ደብቀው ለተቀደሰችው ፅንስ መሸሸጊያ ሆኑ። በዚያ በስደት ምድር በልጅ ናፍቆት ሲቃጠሉ የነበሩት ቅዱሳን አሁን ደግሞ የልጃቸውን ሕይወት ለማትረፍ የሚከፍሉት መከራ ተከተላቸው። ምግባቸው ንፍሮና ጥራጥሬ፣ ቤታቸው ዋሻ፣ አልጋቸው ደረቅ መሬት ሆነ። ጊዜ በሰማያዊ ሰዓት ትክክለኛ ምት እየገሰገሰ ዘጠኝ ወራት ከአምስት ቀናት አለፉ። ከዚያም በግንቦት ወር መባቻ፣ በዚያች የተቀደሰች የመጀመሪያ ቀን፣ በሊባኖስ ተራሮች፣ በስደት ምድር ዓለም ለዘላለም የሚቀየርበት ተስፋ በምድር ላይ ሥጋ የሚለብስበት ቅጽበት ደረሰ። እመቤታችን ቅድስት ድንግል ማርያም ተወለደች። በዚያች ዕለት በስደት በነበሩት በሐናና በኢያቄም መጠለያ ታላቅ ፍስሐና ደስታ ሆነ። ምንም እንኳን ስደተኞቹ ቅዱሳን ባልና ሚስት ከንፍሮና ጥራጥሬ በቀር ከገበታቸው ላይ ባይኖርም፣ ቃላት ሊገልጹት የማይችሉት ልብ ብቻ ሊሰማው የሚችለው ዓይነት ደስታ ከበባቸው። ቤታቸው ያ ትንሽ መጠለያ በድንገት በሚያስደንቅ ሰማያዊ ብርሃን ተሞላ። ከየት እንደመጣ የማይታወቅ ነገር ግን ነፍስን የሚያሞቅ ልብን በሰላም የሚሞላ መለኮታዊ ብርሃን፣ የጨለማው ዘመን ሊያበቃ መቅረቡን የብርሃን ንጋት መጀመሩን የሚያበሰር ነበር። በስምንተኛውም ቀን እንደ ሕጉ ሥርዓት ለዚህች ልዩ ሕፃን ስም የማውጣት ሥነ ሥርዓት ተደረገ። በጸሎትና በምስጋና ማርያም ብለው ስም አወጡላት። ለምን ማርያም ተባለች ብለን ከጠየቅን ይህ ስም እንዲሁ በዘፈቀደ የተመረጠ እንዳልሆነ እንረዳለን። ጥልቅና ሰማያዊ ትርጉም ነበረው። እነሆ ማር በዚህ ዓለም ከሚገኙ ምግቦች ሁሉ ለአፍ የሚጥም ለልብ የሚመጥን ጣፋጭና ተወዳጅ ምግብ ነው። ያም ደግሞ በገነት የተዘጋጀ ጻድቃንና ቅዱሳን የሚመገቡት ሰማያዊ ምግብ ነው። አንቺ ከነዚህ ሁሉ ምግቦች ይልቅ የከበርሽና የተመረጥሽ ነሽ ሲሉ በልባቸው ውስጥ ይህንን እውነት ይዘው ማርያም ብለው ሰየሟት። ስሟ የንጽህናዋ፣ የልዩ ክብሯ ምልክት ነበር። ነገር ግን የእመቤታችን የማርያም ስም እንዲሁ ተነቦ ሳይተረጎም ሊቀር የማይገባው ከዚህም የበለጠ ታላቅ ሚስጢር አለው። አንድ ማርያም ማለት መርህ ለመንግስተ ሰማያት ማለት ነው። ወደ መንግስተ ሰማያት የምትመራ መሪ። እነሆ ዛሬ በዚህ ዓለም ለእውር መሪ በትር እንደሚሰጡት ሁሉ እርሷን በፍቅሯ በጣሟ የሰውን ሁሉ ኃጢአትና ክፋት ከልጇ ከወዳጇ አስታርቃ ከገሃነመ እሳት አውጥታ ከመንግስተ ሰማያት የምታገባ ስለሆነች መርህ ለመንግስተ ሰማያት አልዋት። አንድም ማርያም ማለት ሰረገላ ፀሐይ ማለት ነው። የጽድቅን ፀሐይ የተሸከመች ሰማያዊት ሰረገላ። አንድም ማርያም ማለት ተላኪተ እግዚአብሔር ወሰብ ማለት ነው። በእግዚአብሔርና በሰው መካከል ያለች አማላጅና መልእክተኛ። አንድም ማርያም ማለት ውህብት ወይም ስጦታ ማለት ነው። ከእግዚአብሔር ለሰው ልጆች የተሰጠች ታላቅ ስጦታ። በዚህች በግንቦት አንድ ቀን በብዙ ልመናና ጸሎት በስደትና በመከራ መካከል ዓለምን ልታስምር፣ የሰው ልጆችን ከጨለማ ልታወጣ እመቤታችን ቅድስት ድንግል ማርያም ከቅድስ ሐናና ከቅዱስ ኢያቄም ተገኘች። ልደቷ ተራ የሕፃን መወለድ አልነበረም። የሰማይና የምድር ታሪክ የሚቀየርበት የድኅነት ተስፋ ሥጋ የሚለብስበት ታላቅ ክስተት ነበር። የዘመናት ጸሎት መልስ፣ የትንቢቶች ፍጻሜ መጀመሪያ ነበር። እመቤታችን ተወለደች ማለት ጌታ ሊወለድ 15 ዓመታት ብቻ ቀረው ማለት ነው። የዘመኑ ፍጻሜ፣ እግዚአብሔር ከሴት የተወለደ ልጁን ወደ ዓለም የሚልክበት ቅዱስ ሰዓት እየቀረበ ነበር። የሰው ልጅ ከውድቀቱ የሚነሳበት ከኃጢአት እስራት የሚፈታበት የብርሃን ዘመን ሊጀመር ነው። እግዚአብሔር ሐናና ኢያቄምን ልጅ ሳይወልዱ ያዘገያቸው ለዚህ ታላቅ ክብር እንዲበቁ፣ ለዚህ የተቀደሰ ተልእኮ እንዲዘጋጁ ነበር። የልባቸው መሻት የዘገየው ከፍጥረት ሁሉ የበለጠችውን የሰማይን ንግሥት ለመቀበል ልባቸውና ነፍሳቸው እንዲነጹ፣ እንዲቀደሱ ነበር። ቀድመው ልጅ ቢወልዱ ኖሮ ይህችን የፍጥረት ሁሉ ደስታ የሆነችውን የዓለም ብርሃን የሆነችውን ልጅ አይወልዱም ነበር። የእርሷ የልደት ቀን ለፍጥረት ሁሉ የደስታ ቀን ነው። ለሰማይ መላእክት፣ ለምድር ፍጥረታት፣ ለታሰሩ ነፍሳት ሁሉ የነጻነት ደውል የተደወለበት ቀን። የእመቤታችን ልደት የጨለማውን ዓለም ሊያበራ የሰው ልጆችን ተስፋ ሊያለመልም የመጣ የብርሃን ልደት ነበር። ስሟ ብቻ ሳይሆን መላ ማንነቷ ለዘላለም የሚዘምር የጸጋ የምህረት መዝሙር ነበር። ክርስቶስ የጽድቅ ፀሐይ ከሆነ ዛሬ እርሷ በተወለደችበት ዕለት ያቺ ፀሐይ የምትወጣበት ንጽሕት ሰማይ የተዘረጋችበት ዕለት ነው። ያለ ሰማይ ፀሐይ እንደማይታይ ያለ እመቤታችንም የክርስቶስ ብርሃን ለዓለም አይገለጥም ነበርና ክርስቶስ የሕይወት ውሃ ከሆነ ዛሬ ምንጯ ያ የሕይወት ውሃ የሚፈልቅባት ንጽሕት ምንጭ የተገኘችበት ዕለት ነው። የደረቀችው ምድር በሕይወት ውሃ እንድትረሰርስ የሰው ልጆች ከኃጢአት ጥም እንዲድኑ ይህቺ ምንጭ መፍለቅ ነበረባት። ክርስቶስ መድኃኒት ከሆነ ዛሬ የመድኃኒቱ ሙዳይ ያ የድኅነት መድኃኒት የሚቀመጥበት ቅዱስ ዕቃ የተገኘችበት ዕለት ነው። የዓለምን ሕመም የሚፈውስ የነፍስን ቁስል የሚያድን መድኃኒት የሚቀመጥበት ንጹሕና ክቡር ዕቃ ያስፈልገው ነበርና። ወንጌል በመጥምቁ ዮሐንስ መወለድ ብዙዎች ደስ እንደ ተሰኙ ይናገራል። የክርስቶስን መንገድ የሚያዘጋጀው የጌታን መንገድ አቅኑ እያለ የሚጮኸው የበረሃው አንበሳ መወለድ ይህን ያህል ደስታ ካስገኘ በእመቤታችን መወለድ የጌታ እናት የንጽህና አርአያ የምሕረት እናት መወለድ ምን ያህል እጥፍ ድርብ ደስታ ለሰው ልጆች ሁሉ ያመጣ ይሆን? የእርሷ ልደት በብዙ ሀገራት እንደ ታላቅ ብሔራዊ በዓል ሆኖ ይከበራል። ምክንያቱም ልደቷ ለሰው ልጆች ሁሉ አዲስ የሕይወት ተስፋ፣ አዲስ የድኅነት መንገድ የከፈተ ክስተት ነውና። የእመቤታችን መምጣት የሰው ልጆች ታሪክ ውስጥ የገባ የሰማይ ጣልቃ ገብነት ነበር። የጨለማውን ዘመን የገለጠ፣ የተስፋ ብርሃንን ያበራ፣ የድኅነትን መንገድ የጠረገ ታላቅ ክስተት። ዓለም እርሷን በመቀበል ጌታን ለመቀበል ተዘጋጀ። እኛም ልክ እንደቀደሙት አባቶቻችን ይህችን ታላቅ የደስታ ቀን እናስታውሳለን። በሊባኖስ ተራሮች ቅድማ አያቶቿ በሕልማቸው በጨረቃ ተመስላ ያዩት ሶሊያና በግሪክ ልሳን እንደተባለችው የእኛን ሰማያዊት ጨረቃ ልደት ጨረቃን በሰማይ ላይ እያየን በልባችን ውስጥ ደግሞ የፍቅሯን ብርሃን እያደነቀን እናከብራለን። የእርሷ ልደት ለእኛም አዲስ የሕይወት ልደት ነውና የድሮውን የኀጢአት ማንነት ጥለን አዲስ የጸጋ ማንነት የምንወልድበት በልጇ በኢየሱስ ክርስቶስ በኩል አዲስ ሕይወት የምናገኝበት ቀን ነውና የእመቤታችን የቅድስት ድንግል ማርያም ፍቅሯ እንደ እናት እቅፍ የሚሞቅ እንደ ንጹሕ ማር የሚጣፍጥ ነው። ጣሟ የነፍስን ጥም የሚያረካ ልብን በሰላም የሚሞላ ነው። በረከቷ በሕይወታችን ጎዳና ላይ እንደማይነጥፍ ምንጭ ሁል ጊዜ የሚፈስ ነው። ረድኤቷ በጨለማ ጊዜ እንደማይጠፋ ኮከብ መንገዳችንን የሚያበራ ነው። አማላጅነቷ በልጇ ፊት እንደማይከሽፍ ጸሎት ሁል ጊዜ የሚሰማልን ነው። ይህች ታላቅ እናት፣ የዓለም ብርሃን፣ የሰው ልጆች ሁሉ ተስፋ የሆነችውን እመቤታችን በእውነት በአማላጅነቷ በምናምን በልጇ በምንታመን በእኛ በልጆቿ ላይ ይህ ሁሉ ጸጋዋ አይደርብን። ፍቅሯ ልባችንን ይሙላው። ጣዕሟ ነፍሳችንን ያድስ። በረከቷ ቤታችንን ይባርክ። ረድኤቷ በችግራችን ጊዜ ይድረስልን። አማላጅነቷ ከዘላለም ሞት ያድንን። የእርሷ ታሪክ የተስፋ የእምነትና የፍቅር ታሪክ ነው። ከጥንት ጀምሮ የተነገረው ትንቢት በጊዜው ፍጻሜውን እንዳገኘ እኛም በሕይወታችን ውስጥ በምንጸልየው ጸሎት በምንናፍቀው ተስፋ በእግዚአብሔር ጊዜና ፍቃድ እንደሚፈጸም እንድናመን ያደርገናል። የሐናና የኢያቄም ጸሎት እንደተሰማ የኛም ጸሎት ይሰማልን። የእነርሱን ናፍቆት እንደተፈጸመ የኛም የልብ መሻት ይፈጸማል። ስለዚህ በልደቷ ቀን በደስታና በምስጋና እንዘምር። ለዓለም ብርሃንን ይዛ የመጣችው እናታችንን እናክብር። በጸሎቷ እንታመን። ከክፉ ሁሉ ትጠብቀን ዘንድ ወደ ልጇ ወደ ኢየሱስ ክርስቶስ ታቀርበን ዘንድ ዘወትር እንለምናት። ሰላም። እግዚአብሔር ከሁላችን ጋር ይሁን፣ አሜን።